ያፈቀራትን ሴት እጅጉን ስላፈቀረና እሷን ሲያየት ራሱን መቆጣጠር ስለማይችል የሌይላ እብድ በመባል ተሰየመ። ዑመይር ቲዩብ ባለታሪካችን መጅኑኑ ሌይላ ወይም ቀይስ እብኑ ሙለዋ የሚባል ሲሆን ይህ ታሪክም ከአንድ ሺ አምስት መቶ ዓመታት በፊት በሳውዲ አረቢያ በኢፍላጅ ወይም በጀበልት ተውባድ በምትባል አካባቢ ከሪያድ ከተማ 350 ኪሎ ሜትር የምትርቅ ሲሆን እጅግ ገጠራማ በሆነች አካባቢ ውስጥ የተተረከ እጅጉን የሚያስገርም የፍቅር ታሪክ ነው። አሁን ላይ በዓለም አቀፍ ደረጃ እውቅናን እያገኘ ያለ እጅጉን አስገራሚ የሆነ የፍቅር ታሪክ ነው። አሁን ላይ በሀገራችንም አልፎም በዓለም አቀፍ ደረጃ በቱርክ በህንድ፣ እንደዚሁም በእንግሊዝኛ በተለያዩ አይነት ቋንቋዎች የተተረከ በተለያዩ ፕሮግራሞች የተሰራ ያለ እጅግ አስገራሚ የፍቅር ታሪክ ነው። ባለታሪካችን ከስያሜው ስንነሳ ኑ ለይላ ተብሎ ሲሰየም በምክንያት ነበር። ይህም ያፈቀራትን ሴት እጅጉን ስላፈቀረ እና እሷን ሲያየት ራሱን መቆጣጠር ስለማይችል የሌይላ እብድ በመባል ተሰየመ። ውድ የፕሮግራማችን ተከታታዮች በዚህ አዲስ ቻናል የተለያዩ ፊልሞችን እና እንደዚሁም አስገራሚ የሆኑ በእውነተኛ ታሪክ ላይ የተመሰረቱ ታሪኮች ስለሚቀርቡ ከወዲሁ ሰብስክራይብ እንድታደርጉ በትህትና እንጠይቃለን። ይህ ታሪክም ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ካሉ የመጀመሪያ ትውልድ ኡመቶች የተከሰተ ታሪክ ሲሆን ባለታሪካችንም ቀይስ እና ሌይላ ሲሆኑ ሌይላ የቀይስ ያጎቱ ልጅ ስትሆን እነሱ በዝምድና መጅጉን የተሳሰሩ ቤተሰቦችም ነበሩና አብረው ቀይስ እና ሌይላ የቤተሰቦቻቸውን ከፍቶች አብረው ይንከባከቡ ነበር። በሰዓቱም ግን ሌይላ ለቀይስ ምንም እኩያ ባቶንም አብረው ወይም የፍቅር ስሜት ውስጥ ይገባሉ ተብሎ አልተገመተም ነበር። ቀጥሎም የሌይላ አባት ይህን ነገር እየነቃባቸውም ስለነበረ ሌይላን ከቀይስ ማራቅ ቢጀምርም ቀይስ ግን በሷ ፍቅር እጅጉን ታውሮ ለሌላ የተለያዩ ግጥሞችን የተለያዩ እጅጉን የሚያስደምሙ ግጥሞችን ይጽፍላት ነበር። ሌላም በቀይስ የፍቅር ግጥሞች ታውራ እሷም እሱን ለመቀበል ፈቃደኛ ሁና ነበር። ይሁን እንጂ የሌላ አባት ሌላ ለቀይስ ትዳር ስለማይፈልግ ይሄ እጅጉን ቀይስን የሚያስከፋ ሁ ነበር። ቀይስ በሰዓቱ በሷ ፍቅር እጅጉን ስለታወረና እሷን እጅግ ስለሚወዳት የአባቷ ቁጣ ምንም ሊመልሰው አልቻለም ነበር። ቀይስ ግን በሷ ፍቅር እጅጉን ስለተጎዳ በተለያዩ ቦታዎች እየወደቀ ሰዎች ያነሱት ነበር። ልጆችም እብድ እያሉ ይመጻደቁበት ነበር። ሆኖም ግን ሌላ እሷ አካባቢዋን ቀይራ ትኖር ስለነበረ ከእለታት አንድ ቀን ቄስ ቤተሰቦቹ ወደ ከአባ ስፍራ ይዞት ይሄዱና አንተ ቄስ ሆይ ና ጌታህን ለምነው አላህ ከሌይላ ፍቅር እንዲያሽር ወይም ከእሷ ፍቅር እንዲያድንህ ና ጌታህን ለምን ቢሉትም ቄስ ግን በተቃራኒው ጌታዬ ሆይ የሌላን ፍቅር በልቤ ውስጥ አቆይልኝ እሷንም እንዳታስረሳኝ ለዘላለም ሲል ጌታውን ተማሰነ። የቄይስ ፍቅር እንደዚሁ እየገዘፈ በመጣበት ጊዜ የሌላ ቤተሰቦች ሌላን ይዞ ወደ ሌላ ቦታ ቢወስዳትም፣ እሱ ግን ምንም ትዝታው ሊጠፋበት አልቻለም ነበር። የእነዚህ ወጣቶች ፍቅር እጅጉን እያየለ ቢመጣም ቤተሰቦቻቸው ግን በነዚህ ልጆች ምንም ሊስማሙ አልቻሉም ነበርና የሌላ ቤተሰቦች እሷን ወደ ሌላ ስፍራ ይወስዱና እንዲራራቁ ያደርጉ ጀመር። ቀጥሎም ቄስ እንዲህ ሲል ዷይ አደረገ። ጌታዬ ወይ አስታውሰሃለሁ፣ ይህ ያጅ ስፍራ ጫጫታ አለው፣ ባንተ አጸዶኝ፣ ቀልቤን ወደ አንተም ተመለስኩ። በእውነቱ ብዙ ጥፋቶችን አጥፍቻለሁ፣ ሌላን ግን ለተዋት አልችልም። እሷም ብዘይራት እመለሳለሁ። እንዴት ቀልቤ ደስ ይላት ነበረ ከሷ ጋር ብሆን። እናም ወደ አንተ እመለሳለሁ ጌታዬ ብሎ። ይህንን ዱዓይ በግጥም መልክ አድርጎ ተመለሰ።